ወራህመቱላሂ ወበረካቱ ውድና የተከበራችሁ የአሚናት ቻናል ሬት ሰዎች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ዛሬ ደግሞ ለአረፋ ትእዛዞች አራት ጓደኛ ማመቶች ያዘዙት ትእዛዞች ለእናንተ ላወጣላችሁ መጥቻለሁ። ይሄ ማለት ነው ገና ካርጎላ አድርገው ወይም ደግሞ ፓክድላ አድርገው ነው እንደ ተፈታታ ረካቦት ከነሲ ነው ነው ያዘዙት፣ ለአራፋው ማለት ነው። ስለዚህ እናንተ ማዘዝ ከፈለጋችሁ ከስልክ ስልክ ቁጥር አኖርላችኋለሁ። በዋትሳፕ በኢሞ በቴሌግራም ልታወሩኝ ትችላላችሁ ማለት ነው። ስለዚህ ዋጋውን እያንዳንዱ ነግራችኋለሁ። እነዚህ ረከቦቶች እንግዲህ እቺ የምታዩት ረከቦቶች እንግዲህ የምታዩት ምን ምን አላት ካላችሁ ዋጋዋ 22000 ብር ሲሆን እንደዚህ የጀበና ማኖሪያ አላት። ከዛ በኋላ እጣን ማንሻ እንደዚህ አላት። እንደዚሁም ደግሞ የእጣን ማጨሻና የስኳር እቃ አላት ማለት ነው። የስኳር እቃዎቿ እነዚህን ይመስላሉ ማለት ነው። እነዚህ ሶስቱ ጠግም እና ረከቦቱን ይዞ 22000 ብር ነው ማለት ነው። ሲኒዎቹ ለብቻ ካላችሁ ደግሞ የነዚህ ሲኒዎች ወደድ ስለሚሉ ዋጋውን ከፈለጋችሁ 9000 ብር ናቸው ሲኒዎቹ። 12 ሲኒ ከነማ ኖሪያ አለው ማለት ነው። እንደዚሁም ደግሞ በሌላ ሲኒ እናንተ ቀለል ባሉ ሲኒዎች ማድረግ ትችላላችሁ ማለት ነው። የዚህ ዋጋ ይሄንን ይመስላል። ወደዚህኛው ደግሞ ስንሄድ በጣም ነው የሚያምረው እንግዲህ ያ አላህ እንጃ እንዴት እንደምናገር አላቀም። ውበት በጣም ስለሚጀንን ማለት ነው። ይሄም እንግዲህ ዋጋው 22500 ብር ነው ማለት ነው። ትልቅዬ ነው ሁለት ደብል ግላስ ያለው ሲሆን እንደዚሁም ደግሞ ይሄም ከእንደዚሁ ማጨሻ አለው። እንደዚሁም ደግሞ የስኳር እቃና የጀበና ማኖሪያ አለው። ዋጋው 22500 ነው። ሲኒዎቹም እንደዛው ናቸው ማለት ነው። ሲኒዎቹን ጠግም ማድረግ ተፈለጋችሁ አስተያየት አደርግላችኋለሁ። የራሳቸውን ሲኒዎች ማድረግ ተፈለጋችሁ ማለት ነው። እዚህ ጋር ደግሞ ይሄ ለብቻ የሚሸጥ ነው ማለት ነው። ማጨሻው ይሄንን ይመስላል። በጣም ነው የሚያምሩ ማለት ከፈለጋችሁ እንግዲህ ከኔ ጋር አለላችሁ እንዳያመልጣችሁ ማለት ነው። ዋጋው ዘጠኝ ሺ ብር ነው ማለት ነው። ትልቅዬ ነው መጠነኛ ነው ማለት ነው። በጣም ነው የሚያምረው እና እዚህ ጋር ስንመጣ ደግሞ ይሄንኛው ረከቦት ደግሞ በጣም ነው የሚያምረው። ቅርጹም ይለያያል፣ አራት አይነት ቅርጽ ያለው ነው ማለት ነው። በራሳቸው ምርጫ ነው የገዛሁላቸው፣ ፎቶ እያስመረጥኳቸው ነው የገዛሁላቸው። እናንተም እንደዚህ አይነት ነገሮች ስትፈልጉ ከኔ ጋር ፌስ ቱ ፌስ እያወራን ቪዲዮም እያሳየኋችሁ፣ እንደዚሁም ደግሞ የቃጥራቱን እየነገርኳችሁ ከኔ ጋር መገበያየት እንችላለን ማለት ነው። ይሄን ዋጋው 22000 ብር ነው ማለት ነው። የቅርጽ ልዩነት ነው። መጠኖቹ ምናምን የራሳቸው መጠን አላቸው። አንደኛ ተለቀ፣ አንደኛ ተነስ ይላል ማለት ነው። ቅርጹም በቃ ያየረ ቁጥር የሚይዘውም የቦታ ስፋት እንደዚሁ ይለያያል ማለት ነው። እነዚህ ሲኒዎቹም በጣም የሚያወሩት ያቸው እስኪ እንደዚሁ አስራ ሁለት ሲኒዎችና እንደዚህ አላቸው ዋጋው ዘጠኝ ሺ ብር ነው ማለት ነው። እንደዚሁም እነዚህ ደግሞ የሻሂዎች አላቸው ከነዚህ ጋር አብሮ ዘጠኝ ሺ ብር ነው ማለት ነው። ጠግም ጠግሞቹን እንግዲህ ያው ደጋግም ያልነግራችሁም የራሳቸው እንትኖች አሉት ማለት ነው። የስኳር እቃ እንደዚሁም የጀበና ማኖሪያዎች አሉት ማለት ነው። ሲቀጥል ወደ አራተኛው ረከቦት ስንሄድ እንግዲህ ከሄኛ በጣም ትልቁና ግዙፉ ረከቦት ነው ማለት ነው። ዋጋ 25 ሺህ ብር ነው ይሄ ማለት ነው። እንደዚሁም ማጨሻ አለው እዚህ ጋር እንደምታዩት ከነ ጀበናው እዚህ ጋር ከነ ጀበና ማስቀመጫው ነው ያዘዘችኝ። ይሄኛው ደሞ ላይ የሚያደርገው የራሷ ጀበና አለ። ሴራሚክ ጀበናዎች ናቸው ማለት ነው። ዋጋ ካላችሁ ስድስት መቶ ብር ነች ማለት ነው። ስለዚህ ፈጠን ብላችሁ ከኔ ጋር መግዛት ወይንም ማለት ትችላላችሁ። የራሳቸው ደግሞ እንደዚህ የወርቃማ ምንድነው ማንኪያዎች አሏቸው ማለት ነው። ማንኪያዎቹ እንግዲህ አስራ ሁለቶቹ በአንድ ላይ 600 ብር ናቸው ማለት ነው። 6 300 ብር 6 300 ብር ነው የሚይዘው ማለት ነው። እንደዚሁ ደግሞ እነዚህን የመሰሉ ወርቃማ ቤር ሙሶችን አዛኛለች ማለት ነው። ሁለቱ ባንድ ላይ አስር ሺህ ብር ነው ማለት ነው። አምስት አምስት ሺህ ብር ይይዛሉ እነዚህ ማለት ነው። ሁለት ሊትሮች ናቸው ስለዚህ በሌላ ከረመን መግዛት ከፈለጋችሁ ከኔ ጋር አለላችሁ ማለት ነው። ሲሊቨር ከረር ጥቁር፣ እንደዚሁም ደግሞ ወርቃማ አላቸው ማለት ነው። እንደዚሁ ደግሞ የነዚህ የሻይ ቡሽ ደግሞ እዚህ ጋር ያው እየጻፍኩትን እንዳረሰው ማለት ነው። የሻይ ቡሾቹ ደግሞ እዚህ ጋር ስድስት የሻይ ቡሽ እና ማኖሪያ አለው ማለት ነው። እዚህ ጋር ራሱን ችሎ ይችላል 4500 ብር ነው ማለት ነው። እንደዚሁም ደግሞ እዚህ ጋር የኩኪስ ማቅረቢያዎች አሉት ማለት ነው። ጠግም ስታደረጉ እንግዲህ ለየብቻ ነው የሚገዛዙት። እቺ የኩኪስ ማቅረቢያዋ ስድስት ሺህ ብር ነች ማለት ነው። እንደዚሁ ደግሞ የውሃ ጆኮች ደግሞ አላቸው። ጆኳ እችን ትመስላለች እና ማቅረቢያዋ ደግሞ ሰርቪሷችን አለች። ሲቀጥል የብርጭቆ እንደዚህ ደግሞ የውሃ መጠጫዎች አሉት ስድስት አሉት ማለት ነው። ዋጋ ካላችሁ እንደዚሁም ደግሞ 4500 ብር የያዘ ነው ማለት ነው። እንደዚሁም ደግሞ እዚህ ጋር ስቶቭ አሉ ማለት ነው። እነዚህ ሳሽ የሚለው አንደኛው ነው ማለት ነው። ሙሉ ዋስትና ከኛ ጋር እንጽፍላችኋለን። የሁለት ዓመት ጋራንት አላቸው ዋጋቸው 11 ሺ ብር ነው። ዲጂታል የሆኑ ደብልግላስ ግላስ ያላቸው እስትቦች ናቸው ማለት ነው። እናንተ በምትፈልጉት መጥናችሁ የምትሰሩበት እቃ ስለሆነ ጋራንት አለው ከኛ ጋር የሁለት ዓመት ጋራንት ስላለው ችግር የለውም እንጽፍላችኋለን። አስራ አንድ ሺ ብር ነው ዋጋው ማለት ነው። አሁን ደግሞ መጪው እንግዲህ ሙቀት ነው፣ ግንቦትም ቀጣይ ሰኔ ስለሆነ ፋን ያስፈልገናል። ፋኖቹ ደግሞ እነዚህ ለቤት እንደዚሁ እቃ ላይ ከቲቪ ጎን ምናምን የምትፈልጉ ካላችሁ ደግሞ ዋጋዋ ሶስት ሺ ብር ነች ች መጠነኛዋ ማለት ነው። ትልቅም ትንሽም በሳይዝ የሚቀመጡ ወይም ደግሞ ቋሚዎች አሉ በእናንተ ምርጫ ከኛ ጋር ታገኛላችሁ ማለት ነው። ይሄንን ይመስላል መጠነኛው ቅድም ጋቻ አሳይቻቸሉ ማለት ነው። መጠነኛዋ ደግሞ ደግሞ ሰባት ሺ ብር ነች ማለት ነው። አስተያየት ዋጋ እናደርጋለን። የጊዜ ያሁኑን ወቅታዊ ብሩን እየነገርኳችሁ ገኛለሁ አንዳንድ አሚና ነኝ። አድራሻ ወሎ ኬሚሴ ነው። በየትኛውም ቦታ አዛችኋለሁ ማለትም ይሄ እቃ ግን የት ነው የሚሄደው ብዬ ግን አልነገርኳችሁም አለ በነገራችን ላይ ይሄ እቃ እንግዲህ የሚሄደው ወደ ደሴ ዙሪያ የሚሄድ እቃ ነው ማለት ነው። የት ነው ካላችሁ መርሳ ከተማ የሚሄድ እቃ ነው። መጅልስም አላቸው ከዚህ በፊት መጅልሶች አስገብቼላቸዋለሁ። ይሄ ማለት ነው። አሁን በመቀጠል የቤት እቃ ንፈልጋለን መምጫችን ይደርሷል ስላሉ ይሄን እንግዲህ አራት ጓደኛ ማማቾች በአንድ ላይ አዘውኛል። ዲስካውንት አርጌላቸዋለሁ። ነጻ ከትራንስፖርት ጋር አገራቸው ላደርስላቸው እንግዲህ ልሄድ ነው። ኢንሻአላህ ሀገሩን ሰላም ያድርገው ዋናው እስቲ ስለሆነ ማለት ነው። እዚህ ጋር ደግሞ የተለያዩ እቃዎች አሉ። እናንተም ከነዚህ ውስጥ የሚያስፈልጋችሁ እቃዎች ካሉ እንግዲህ ማዘዝ ትችላላችሁ ወደዚህ እዚህ ጋር እነዚህ ሳህናዎች አሉ ማለት ነው። ከትልቅ አንስቶ እስከ ትልቅ ደረጃው እንግዲህ ባለ አምስት ደረጃ ነው ማለት ነው። እቃዎቹ እንግዲህ አሪፍ ነገሮች ናቸው። እዚህ ጋር ደግሞ የቅመም መፍጫ አሉ ማለት ነው። ስትፈልጉ የምትጣ መፍጫ ትችላላችሁ። እነዚህ ግን የደረቅ ቅመም መፍጫዎች ናቸው። በትልቅ ሳይዝ በትንሽ አሉ ሳይዞች ማለት ነው። እ አሁን ትንሿ ሳይዝ ነች ማለት ነው። እዚህ ጋር ደግሞ እንደምታዩት ትልቁ ሳይዝ እዚህ ጋር አለ ማለት ነው። ስለዚህ እናንተ በሳይዛችሁ መጠን መግዛት ከፈለጋችሁ መግዛት ትችላላችሁ። እነዚህ ደግሞ የጓዳ መኝታ ቤቶች ወይም ደግሞ ከአልጋ ጎን የሚቀመጡ መብራቶች ናቸው ማለት ነው። ከስር በባትሪ ነው ማለት ነው የሚሰሩት። ቻርጀር መደረግ ይችላሉ። ዋጋ ካላችሁ 2500 ብር ናቸው ማለት ነው። የተለያዩ ዲዛይን አላቸው። ስለዚህ ከኛ ጋር ማለት ችላላችሁ። ቅድም እንግዲህ የተለያዩ ፌርሙሶች ነ ሳይቻችኋሉ። እዚህ ጋር ለየት ያሉ ፌርሙሶች ደግሞ እነዚህ ደግሞ እነዚህ ሳያምሩ እንዳያመልጣቸው ማለት ነው፣ ከኛ ጋር ታገኛላችሁ። ስለዚህ ዛሬ አሚና ምን ምን አይነት እቃን ይዛችሁ የመጣችሁ ነው? ምት አይታችሁ የማታውቁት እንግዲህ ከዋጋ ጋር ነው። ለየት የሚያደርገው ደግሞ እያንዳንዱ ዋጋ እየነገርኳችሁ ይገኛለሁ። ይሄ ደግሞ እንግዲህ የእጅ ማስታጠቢያ ነው። በወርቅ ልንታጠብ ነው ማለት ነው እዚህ ጋር ደግሞ ቅድም ያሳያቸው የኩኪስ እቃ አለች ማለት ነው። እዛች ጋር መጠኗ ሌላ ነች፣ ቅርጾም ትለያ ያለች። እዚህ ጋር ደግሞ ለየት ያለች የኩኪስ ማቅረቢያ አለች ማለት ነው። እንደዚህ የቁርጥ ሳህኖች። እዛ ጋር የምታየው ፌርሙስ በጥቁር አለ ማለት ነው። የተለያዩ እቃዎች አሉ፣ እንዳያመልጣችሁ እላችኋለሁ። ፌርሙስም በአንድ ሌትር፣ በሁለት ሌትር፣ በአንድ ነጥብ አምስት የተለያዩ አሉ ማለት ነው። እዚህ ጋር ደግሞ የወተት ማቅረቢያዎች እዚህ ጋር ሁለት አይነት አሉ ማለት ነው። የውት ማቅረቢያዎች እንደዚሁም ደግሞ አብረዋቸው የሚሸጡ ምንድነው መጠጫዎች ወይንም ቡሾች አሉ ማለት ነው። በጥቁርና በነጭ የትኛውን ወደዳችሁ? ጥቁሩን ወይም ደግሞ ነጩን እና እንደዚህ ይመስላሉ ማለት ነው። እዚህ ጋር እንደዚህ የሻይ ቡሾች እንደዚሁም ደግሞ ከጎኑ የቡና የያዙ አሉ። እዚህ ጋር ደግሞ ለዚህ ጋር እነዚህ አይነቶች እንግዲህ አረብ ሀገር ያለን ነው የሚመስለው ማለት ነው። እነዚህም ጠገም የሚደረጉ ናቸው ማለት ነው። እነዚህ ጋር ያው ቀለል ያሉ ጆኮች አሉ ከነ ጆካቸው ማለት ነው። እዚህ ጋር ደግሞ ኖርማል ብርጭቆች እስከዛሬ የምንጠቀማቸው በየቤታችን የምንጠቀማቸው ነው። ቅድም በትኛ ያሳየኋችሁ እንትን ማንኪያ እነዚህን ይመስላሉ፣ ጠግም ሲሆኑ ማለት ነው። ብዙ አሉ። ስለዚህ እነዚህ እቃዎች እንዳያመልጣችሁ ማለት ነው። ከዛ ጀበናዎች ደግሞ እዚ ጋር አሉ። እንደዚሁም ደግሞ የውሃ ጆኮች እዚህ ጋር ቀለል ያሉ አሉ ማለት ነው። ብርጭቆች ናቸው በነገራችን ላይ እንደዚህ ስላችሁ ማለት ነው። ዋጋዎቹም ቀለል ያሉ ናቸው 1500 ብር ናቸው ማለት ነው። ሁለት አይነት ጀበናዎች አሉ እዚህ ጋር ቅድም በወርቃማ ሳይቻል ጥቁር አላቸው፣ ወርቃማ አላቸው። እንደዚሁም ደግሞ ነጭ ከፈለጋችሁ ነጭ አሉ ማለት ነው። እዚህ ጋር ደግሞ ስቲም አለ እና እዚህ ጋር የቡና ስቲም አለ ማለት ነው። እንደዚሁም ደግሞ እነዚህ ማቀራረቢያዎች ስትፈልጉ በአራት ማዕዘን ስትፈልጉ በሰርክሉ አለ ማለት ነው። እነዚህ እንግዲህ እንዳያመልጣችሁ። እዚህ ጋር አንድ አይነት ጠግም የሆነ ፔርሙስ ከነ ብርጭቆ አለ። በጣም ነው የሚያምረው እና አሁን ቀጣይ ወዴት እንሄዳለን ካላችሁ እንግዲህ እዚህ ጋር የውሃ ሰርቪሶች ወይም ደግሞ አራት ማዕዘኖች ሰርቪሶች አሉ እነዚህ እዚህ ጋር አሉ ማለት ነው ከረር አላቸው እናንተ በምትፈልጉ ከረር እንነግራችኋለን ወይም ደግሞ አቀርብላችኋለሁ እዚህ ጋር እንግዲህ ቅድም ያሳየኋችኋለሁ ቅድም ያሳየኋችሁ የአልጋ ፋኖሶች ወይም ደግሞ እዚህ ጋር ያልጋ ክላስ ፋኖሶች ናቸው በተለያዩ ከረር። እነዚህ ጋር በዚች ጋር ማለት ማለት ነው እነዚህ በቻርጀር የሚሰሩ ናቸው። እነዚህኛዎቹ ደግሞ በባትሪ የሚሰሩ ናቸው። ስንፈልግ ስናጠፋቸው፣ ስንፈልግ ደግሞ የምናበራቸው ናቸው ማለት ነው። እና እንደዚሁም ደግሞ ከማብረታቸው ባሻገር ደግሞ እስቲም አላቸው ማለት ነው። እጣኖችን ማጨስ እንችላለን ሽቶዎችን ምናምን አድርገን ስለዚህ ክና ይሄንን ይመስላል። እንግዲህ ዛሬ ቪዲዮ አሚና ነኝ፣ በፈለጋችሁት ማናገር ትችላላችሁ። የተለያዩ ማሽኖች አሉ ከእኔ ጋር ዲስካውንቶች ያላችሁ አሉ። እንደዚሁም ደግሞ እዚህ ጋር ያላሳያችሁ የራሳቸው ጋቻዎች አሏቸው ማለት ነው። በጣም የሚያምሩ እዚህ ጋር እንዳያመልጣችሁ። ከነዚህ ጋር ሲሆኑ እንግዲህ ምን ያክል ውበት እንደሚኖራቸው ልነግራችሁ አልችልም ማለት ነው ያው እናንተ ይበልጥ ስለምታዩት ማለት ነው። እዚህ ጋር እንግዲህ የፍስክ መያዣዎች ብዙ አይነት ያልተነገረላቸው እቃዎች በብዛት ስላሉኝ እናንተ የምትፈልጓቸውን ነገር በውስጥ መስመር ማናገር ትችላላችሁ። አሚና ነኝ እንግዲህ ይህንን የመሰለ እንግዲህ ሳደርስ ደግሞ ለቤተሰብ ሳስረክብ ደግሞ አሳያቸዋለሁ። ቪዲዮው ለሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አሳድጉኝ እላቸዋለሁ ማለት ነው። ስለዚህ የዛሬ ቪዲዮ ይህን ይመስላል። እስከ ወዲያኛ ድረስ እንግዲህ ወሰላም አለይኩም ወረሕመቱላሂ ወበረካቱ።